አድማሽ ተመልካቾች እንደምን አረፈዳችሁ። በሁለተኛው የዜና ወጃችን አሁን መደመጥ ያለባቸውን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና፣ የብልጽግና ቁንጮ ጀነራል በፋኖ ከበባ ውስጥ መግባቱ ተሰማ። በጎንደር ብልጽግናን ያስጨነቀ ከፍተኛ ወደ ውጊያም እየተደረገ ነው። የአገዛዙ አለ የተባለው ጀነራል በፋኖ ኃይሎች ተከቧል። በጎንደር አሁን በቀጠለ ውጊያ ሁለት የአገዛዙ ፓትሮልና አንድ ኦራል ሰራዊት ተመቶ አቧራው ጨሷል። ከጎንደር የተሰማውን ሰበር መረጃ ወደ እናንተ አደርሰዋለሁ። የጎጃም ፋኖ በቅርቡም የክተትና ማርከት አጠቅ ዘመቻም እናውጃለን ብለዋል። በታንክ ተደብቆ በህዝብ ሲቀለድ የሚውለው ሁለት እግር አሳማም ሁለት እጁን አንከርፍፎ ምህረት ልመናም ከወዲሁ የህዝባችን እግር ስር ለመደፋት እየተዘጋጀ ነው ሲል የጎጃም ፋኖ ቃል አቀባዩ ተናግረዋል። አማራ ጋር ጦርነት መግጠም ማለት ምን ማለት እንደሆነ ጠላቶቻችን የመጨረሻ የህይወት ትምህርት ይወስዳሉ ሲልም ዛቻ ሰንዝረዋል። በዝርዝር መረጃውን ይዘናል ተሰሙታላችሁ። አብይ አህመድ ከህወሀት ጋር ጦርነት ለመጀመር ሰበብ እየፈለጉ መሆኑ ተሰምቷል። ህወሀት አብይ አህመድ ሴራ እያሴሩብኝ ነውም ብሏል። በዝርዝር መረጃውን እንዳስሰዋለን። በጎጃም የመከላከያ የሻምበል መሪው የተደመሰሰበት መረጃ፣ እንዲሁም የውጭ ሀገር ዜጎች ጉሊት ጎልተው ኢትዮጵያ ውስጥ ሊሸጡ ነው ስለመባሉ ከዚህ በኋላ ኢትዮጵያውያን ይሸምታሉ እንጂ ነጋዴ አይሆኑም፣ ስለመባሉን ጨምሮም ለአረብ ኤምሬት ስለተሸጡ ከተሞችና ስለ አብይ አህመድ አስደንጋጭ የኢኮኖሚ አውዳሚነት የምንመለከተው ሰፊ ዳሰሳም ይዘናል። እኚህንና ሌሎች በርከት ያሉ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋ ተደርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያም የውጭ ሀገር ዜጎች ጉሊት ጎልተው ሊሸጡ ነው ተባለ። ከዚህ በኋላ ኢትዮጵያውያን ይሸምታሉ እንጂ ነጋዴ አይሆኑምም ተብሏል። ለአረብ ኤምሬት የተሸጡ ከተሞችም መነጋገሪያ ሆነዋል። እነዚህን ጉዳዮች የተመለከቱ ሰፊ ዳሰሳ ይዘናል፣ እንደሚከተለው አቀርበዋለሁ። የውጭ ሀገር ዜጎች ኢትዮጵያ ውስጥ ንብረት እንዲያፈሩም በብልጽግና መንግስት ተወስኗል። ይህ ማለት ቻይናውያን፣ አረቦች ወዘተ መሬት መግዛት ይችላሉም። እሱ ብቻ አይደለም የውጭ ዜጎች ድንች፣ ሽንኩርት፣ ቲማቲም ጎልታ ከምትሸጠው ኢትዮጵያዊ ሴት ጋር ቻይናውያን ቁጭ ብለው ይሸጣሉ እንደማለት ነው። ጨርቃ ጨርቅ እያዞሮም ቤተሰቡን የሚያስተዳድር ኢትዮጵያዊም ንግድ ያቆምና ጎዳና ተዳዳሪ ነው የሚሆነው ይላሉ የኢኮኖሚ ተንታኞች። ልብስ አዟሪ ብቻ አይደለም የሚከስሩት ትልልቅ ቡቲኮችም ይከስራሉ። ኢትዮጵያ አምራች አይደለችም። 80 ፐርሰንት ግብአት የሚገባው ከውጭ ነው። እናም የውጭ ኩባንያዎች ኢትዮጵያ ውስጥ ቸርችሩ ከተባሉም የኢትዮጵያ ነጋዴዎች ይከስራሉ ማለት ነው። ምክንያቱም የቻይና የቱርክ የቬትናም ኩባንያዎች የራሳቸው መርከብ የካርጎ አውሮፕላን ያላቸው ናቸው። ስለዚህም አርክ ሰው ይሸጣሉ ማለት ነው። አንድ ሺ ብር የሚሸጥ ጅንስ አምስት መቶ ብር ይሸጣል እንደማለት ነው። በዚህም ምክንያት የኢኮኖሚ ተንታኞች ሲናገሩ ንግዱ በውጭ ዜጎች ሙሉ በሙሉ ይያዛል ማለት ነው። ስለዚህ የኢትዮጵያ ጣፋንታ የሚወሰነው በውጭ ኩባንያዎች ይሆናል እንደ ማለት ነው። ጉሊት ጎልታ የምትሸጥ ምስኪን ኢትዮጵያዊት እናት ከስራም ትሰነበታለች። በብልጽግናው ዘመን 500 ፋብሪካዎች ተዘግተዋል፣ በኃይል እጥረት፣ በሰላም ጦት የፋብሪካዎቹ ባለቤት ፋብሪካዎቻቸውን ሸጠው ኢትዮጵያን ጥለው ሄደዋል። እንደ ኢኮኖሚ ተንታኞች ከዚህ ውሳኔ በኋላ ስለ ኢትዮጵያ ጉዳይ የሚወስኑት የውጭ ኩባንያዎችም ይሆናሉ። ጦር አዝምቶ ሀገራትን በቀኝ ይዞም መበዝበዙ ድሮ ቀርቷል አሁን ሆነ ተቀይረው አገራትን ሀገራትን በኢኮኖሚ እንዲደቁም ይደረግና ኩባንያዎች ነጋዴዎችን ከጥቅም ውጪም አድርገው ከንግዱ ዓለም እንዲወጡ ያደርገዋቸዋል። ከዚያም በዚያች ሀገር ላይ የሚፈልጉትን ሰው ይሾማሉም ይሽራሉ። ከትላንት ወዲያ የሚኒስተሮች ምክር ቤት የውጭ ዜጎች የመሬት ባለቤት እንዲሆኑም ፈቅደዋል። ኢትዮጵያውያን ግን የኮሪደር ልማት እየተባለም ይሄ የእናንተ ክልል አይደለም ተብለውም ተፈናቅለዋል። ጎዳና ተዳዳሪም ተደርገዋል። ሰው በገዛ በዛ ሀገሩም ደስተኛ ሆኖ መኖር አልቻለም። ስደተኛ የሆነበት ዘመን ነው የተፈጠረውም። የውጭ ሀገር ዜጎች የመሬት ባለቤት እንዲሆኑም እየተደረገ ነው። የውጭ ሀገር ዜጎች የመሬት ባለቤት እንዲሆኑ እየተደረገውም፣ እነዚህ የውጭ ሀገር ዜጎች ንብረት አምጥተው የሚሸጡት በብር ነው። ብር ደግሞ ጎረቤት ሀገር እንኳን ጥቅም የሌለው መገበያያ ሆኗል። ስለዚህም መሬት ገዝተው አትርፈው ሽጠው ብርን በዶላር ለውጠው ወደ ውጭም ያሸሻሉ ማለት ነው። ከዚያም በሀገር ሀገሪቱ ከፍተኛ የዶላር እጥረት ይከሰታል። አብይ አህመድ ሀገሪቱን እንደገና ዳቦም እየቆረሱም እየሸጡም ነው። ተዉ የሚል ጠፍቷል። መርካቶ ለአረብ ኤምሬት መታጨቱንም ሰምተናል። የመርካቶን ነጋዴም ካሁኑ እያዳከሙት ነው። በእሳት ገበያውን በማንደድና ከፍተኛ ግብር ነጋዴው ላይ በመጣል እያዳከሙትም ይገኛሉ። ደብረ ዘይት ከተማ ግማሹ የከተማው ክፍል ለአረብ ኤምሬት መሸጡም ይታወሳል። የከተማዋን ነዋሪም ተነሱም ቦታው ለአረብ ኤምሬት ባለሀብቶች ይፈለጋል። ስለዚህም ውጡም እየተባሉ ነው። መሃል አዲስ አበባ ለገሃር አካባቢም፣ ሜክሲኮ ሰፊ መሬት ለአረብ ኤምሬት መሸጡም ይታወሳል። ሜክሲኮ ይኖሩ የነበሩ ነዋሪዎች ከከተማዋ ዳር እንዲሰፍሩም ተደርገዋል። አሁን ላይ በሸራ ነው እየኖሩ ያሉት። በብልጽግና አባባል ህጋዊ ድሃ ሆነዋል ማለት ነው። የብልጽግና ጀኔራሎች ልጆቻቸውን ድረውም አሻሼ ገዳሜም እያሉ ነው። ሰርጉም እስከ 600 ሚሊዮን ብር ተበጅቶለታል ይመጣል ነው የተባለው። ኢትዮ ቴሌኮም፣ ኢትዮጵያ ንግድ ባንክ የሰርጉን ወጪም ሸፍነውታል። ሀገር እየሸጡም እየተንፈላሰሱ ነው። የብልጽግና ገዢዎች ሀገር መምራት እንደማይችሉም ማረጋገጫው በሰባት ዓመት የታየውን መከራ መመልከት ብቻም በቂ ነው ይላሉ ፖለቲከኞች። የሚገርመው እነሱም ሀገር የሚያክል ነገር ቆርሰው እየሸጡ እነሱም ሌላውን ባንዳ ብለው ሲጠሩም አለማፈራቸው ነው። የኢትዮጵያ ወጣቶች ሀገራቸውን ጥለው እየተሰደዱ ነው። ኢትዮጵያውያን የውጭ ሀገራትን እያጥለቀለቁ ነው። በዚህም የዓለም ማህበረሰብም እየተገረመ ነው። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻለናል የሚሉም ወጣቶችም ተፈጥረዋል። ከዚህ ውሳኔ በኋላ አሁን ሽሮ ሜዳ ያሉ የሀገር ልብስ ሸማኔዎች በቻይና ነጋዴዎች ንግዳቸውን ይቀማሉ። ጥጦን ወደ ቻይና ወስደው በማሽን ሸምነው አምጥተው ይሸጡታል። ንጠላውን እንድትቋጭ እንኳን አይፈቅዱልህም። የቻይና ሮቦቶች ይቋጩታል። በዚህ ውሳኔ መሰረት ኢትዮጵያዊ ይሸምታል እንጂም አይነግድም። ዓለም ላይ የተከለከሉ ድርጅቶች ኢትዮጵያ ውስጥ በድብቅ ገብተዋል። የኬሚካል ድርጅት ኢትዮጵያ ውስጥ በሚስጥር ፋብሪካቸውን ተክለዋል። ከነዚህ ፋብሪካዎች የሚወጣው ኬሚካል ካንሰር፣ የአእምሮ ህመም ወዘተም ያስከትላሉ። ለአብይ ዶላር ከፍለው ነው ኢትዮጵያ ውስጥ እግራቸውን የተከሉት። አብይ ጦርነት ላይ ናቸው። በ10 ቢሊዮን ዶላር ሺ ዓመት እዋጋችኋለሁ ማለታቸውም ይታወሳል። አብይ በየካ ተራራ ዓለም ላይ ወደር የማይ ይገኝለት ቤተ መንግስትም እየገነቡ ነው። ረብጣ ቢሊዮን ዶላር ይፈጃል የተባለው ይህንም ቤተ መንግስት ለመጨረስ ሀገር እየሸጡን እየሰሩ ነው ይላሉ የቅርብ ሰዎቻቸው። የአራት ኪሎ ቤተ መንግስት የሚኒሊክ ቤተ መንግስት ተብሎም ለብዙ አመታት ሲጠራ ኖረዋል። ስለዚህ ከዚህ በኋላ የአብይ ቤተ መንግስት ተብሎ የሚጠራ ቤተ መንግስት ይኖራል በሚል የካ ተራራ ላይ ቤተ መንግስት እያስገነቡም ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ከውጭ እስከ ሀገር ሀገር ቤት በዚህ ጉዳይ ከፍተኛ ተቃውሞ ቢደርስባቸውም ጆሮ ዳባ ለበስ ብለው ቀጥለዋል ወደ አማራ ክልል አበይትና የግንባር መረጃዎች አልፋለው። በቅድሚያ ጎጃም ላይ የአማራ ፋኖ በጎጃም ቃል አቀባዩ ማርሸት ፀሐዩም በቅርቡ የክተትና ማርከት አጠቅ ዘመቻም እናውጃለን ሲል ተሰማ። ማርሸት ጸሐዩ በፌስቡክ ገጹ ያወጣው መረጃም እንዲህ ይላል፣ እንደሚከተለው ምንም ሳልጨምር ሳልቀንስ አነቦ አለሁ። ትናንት ትላንት በባዶ እጃችን ወጥተን ከባድ መሳሪያም የያዘውን ወራሪ ኃይል ያመጣውን ተቀብለነዋል። የያዝነው የህልውና ጦርነት እያንዳንዱን ተፈጥሯዊ ሂደት እያለፈም በድል ታጅቦም ቀጥለዋል። በቅርቡ የክተትና ማርከት አጠቅ ዘመቻም እናውጃለን። ያን ጊዜም ያለቀ ዩኒፎርሞን የለበሰውም የአብይ ወራሪ እጅ እጁን እንይዘዋለን። ወዲህ በታንክ ተደብቆ በህዝብ ሲቀልድ የሚውለውን ሁለት እግር አሰማ ሁለት እጁን አንከርፈፎም ምሕረት ልመና ከወዲሁም የህዝባችን እግር ስር ለመደፋት እየተዘጋጀ ነው። አማራ ጋር ጦርነት መግጠም ማለት ምን ማለት እንደሆነ ጠላቶቻችን የመጨረሻ የህይወት ትምህርት እየወሰዱ በመሆናቸው ከወዲሁ መግቢያ ቀዳዳና መሽለኪያ በር ፍለጋ ላይ ናቸው። የአማራ ወጣት ሆይ ለማይቀረውም ጠላትን የመጥረግ የክተት አዋጅ ከወዲሁ ተዘጋጅ ሲል የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ገልጿል። ይህ በእንዲህ እንዳለ ወደ ጎንደር የግንባር መረጃ ሳልፍ የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በዋና እሙሃ የምትመራው ናሁሰና ሰናያን ዳርጌ ብርጌድ በዛሬው ዕለት ከአምባ ጊዮርጊስ ወደ ገደብዬም በወራል ሲንቀሳቀስ የነበረን የአገዛዙን ቅጥረኛ ኃይል ልዩ ቦታ ወርቀ ደቦ በተባለም አካባቢ ላይ ከቀኑ ስድስት ሰዓት ላይ በተወሰደም ኦፕሬሽን ሹፌሩ ተመቶም የብልጽግና ጦር መኪና ላይ እግሩን ወደ ላይ ሰቅሎ በመገልበጡም አንድም ለወሬ ነጋሪ ሳይተርፉ የነበሩት ሀያ ሰባቱ በሙሉም ወደ ላይኛው ቤት ተሸኝተዋል ተብሏል። የብልጽግና ጦር አስክሬን ለማንሳት ከገደብዬና አምባ ጊዮርጊስ ከተሞች በርካታ ኃይል ይዞ ቢመጣ የፈሰሰ ውሃ አይታፈስ ወይንም ከወደቁ በኋላ መፈራገጥ አጉል ጀርባ መምለጥ ሆኖበት ለሶስት ሰዓት ከፍተኛ የምትገጥሞት ምንም ሳይፈየድ ለድጋፍ የመጡ ሌሎች ኃይሎቹም ከፍተኛ ሰብአዊና ቁሳዊ ኪሳራም አስተናግደው ተጨማሪ አንድ ኦራልና ሁለት ፒካፕ ሰራዊት የያዙ መኪኖች ተመትተው ባሉበት ቆመው ቀርተዋል። አገዛዙ ዛሬም እንደ ትላንቶም የሽንፈት ጽዋውን ተጎንጭቶ በሀፍ ውፍረት ተመልሷል፣ ሲሉ የፋኖ ኃይሎች ገልጸዋል። ናሁ ሰናይ ንዳርጌ ብርጌድ ከዳባት እስከ አምባ ጊዮርጊስ ከተማ ከሌሎች የጎንደር የበጋሻው ክፍለ ጦር አባላት ጋር በመሆን በተደጋጋሚ ኦፕሬሽን በመስራት የብልጽግናን ጦር አይቀጡ ቅጣት በመቅጣት የምትታወቅና የምንኮራባት ጠንካራ ብርጌዳችን ናት፣ ሲሉም የፋኖ አመራሩ ገልጸውልኛል። ይህ በእንዲህ እንዳለ በዚሁ በጎንደር ቀጠና አንድ ከፍተኛ የብልጽግና ጀነራል በፋኖ ከበባ ውስጥ መግባቱም ተነግሯል። ተናግረዋል። ይህ ፋኖ ቃል አቀባዩ እንደነገረኝ ከሆነ ከውጊያ በኋላ በሚቀርብ መረጃ ነገር ግን አሁን ብዙ ሊባልበት በማይችል ሁኔታ ላይ መሆናቸውን የገለጹት፣ ነገር ግን አንድ ከፍተኛ ጀነራል በፋኖ ኃይሎች ከበባ ውስጥ መግባቱን ነው የተናገሩት። በሌላ በኩል አንድ ጀብዱና አሰማችሁ በአማራ ፋኖ በጎጃም የሶስተኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃ ማዛዥ አስር አለቃ ቆየ ዛሬም ድንቅ ታሪክ ሰርቷል። ነገሩ እንዲህ ነው። አንድ የብልጽግ ና ወታደራዊ አዛዥ ሰክሮም በግሽ አባይ ከተማ የምትኖር አንዲት እህታችንን አስገድጄም ደፍራለሁ በሚል ሲዝት የነበረውን የመከላከያ ሻምበል አዛዥ፣ እህታችንን ከመድፈሩ በፊት መረጃው ቀድሞ የደረሰው የግትም ሻለቃ አዛዥ ነበልባል አባሎችን በመያዝ ግሽ አባይ ከተማ መሀል እምብርት ድረስ ዘልቀው በመግባት ከልጅቷ ቤት አካባቢም ደፈጣ በመያዝ ይህንም ባንዳ እጅ ወደ ላይ ብለው በመማረክ ቀሪውን ስራ ሰርተው ወጥተው ነበር። ጓደኛው ሞት ያበሳጨው ሌላኛው የሰራዊቱ አባል የአስር አለቃ የቆየን ስልክ ቁጥር በማፈላለግ አስከዳኝ በሚል ይደውልለታል። አስር አለቃም ጥያቄውን ተቀብሎም በተደጋጋሚ ካወሩ በኋላ ባለፈው በቀን ሃያ አንድ እንደሚወጣም ይግባባሉ። ነገር ግን የዚህ መከላከያ አባል አላማው መክዳት ሳይሆን የጓደኛውን ገዳይ መበቀል ነበርና ሊገናኙ ከተቀጣጠሩበት ቦታ ቀድሞም ደፈጣ በመያዝ ይህንን የብልጽግና የ እግር እሳት ክንደነ በልባሉን የፋኖ መሪን የጊዮኑን እንቁን ጀግናን ከቻሉ በእጅ ይዘው ካልቻሉ ገድለው በአለቆቻቸው ዘንድ ጀብዱ የሰሩ ተብሎ መሸለምን አስበው ነበር። ጠርጣሪው አስር አለቃ የቆየ ግን የራሱን የመረጃ መረብ በመዘርጋት ከተቃጠሩበት ቦታ ሰዓትና ቦታ ቀድሞ በመገኘት ቦታውን ይይዛል። ገዢ ቦታውን ቀድሞ ከያዘ በኋላ ለዚህ አባል ሀሎም ይለውና የትነህ ብሎም ይጠይቀዋል። ከዳለው ባይ ሰራዊት አባልም ከአባይ ምንጭ ትምህርት ቤት ብቼ ነው ጥቼም እየመጣው ነው ብሎ ይመልስለታል። የመከላከያ አባሉም በተራውም አስር አለቃን የቆየን የትነህ ብሎም ይጠይቀዋል። ጠርጣራው አስር አለቃ የቆየን ከተቀጣጠሩበት ቦታ የስላሳ ደቂቃ መንገድ ወደኋላ ብሎ ጋንዘር ዱር አካባቢም እየመጣ እንደሆነም ይነግረዋል። በዚህ ጊዜ ነበር ድራማው የሚጀምረው። ይህ የሰራዊት አባል ከተቀጣጠሩበት ቦታ ቀድሞ ቦታ ለመያዝ ስምንት ጓደኞቹን አስከትሎም ከተፍ ይላል። ይህን ድራማ ቅድሚ ያየው ልበጠርጣራው ፋኖ እነዚህ የሰራዊት አባላት ሲያያቸው በድጋሚ ለከጂው ይደውልለታል። ወደ እሱ ከሚመጡም ዘጠኝ የሰራዊት አባላት መካከል አንዱ ስልኩን ሲያነሳ ለስምንቱ ጓደኞቹም ላውድ አድርጎም አስር አለቃው የሚያወራውን ሲያዳምጡም ይመለከታል። ልበ ሙሉ ጀግናው ሊበቀል ያስበውን የሰራዊት አባል መበቀል እንዳለበት እርግጠኛ ሆኖም ይህ የሰራዊት የተባለ ከስምንቱ አንዱን ጓደኛውን ከሱ ጋር ከፊት በማድረግ ሌሎቹን ከኋላም አስከትሎም ወደ ተቀጣጠሩበት ቦታ ቀድሞ ቦታ ሊይዝ ሲሽቀዳደሙ ከጂኔምባዩንና ጓደኛውን ክንደብርቱ ተኩሶ አይሰቴው አስር አለቃ ተመልከት ብሎም በሳምባ በሳምባቸው ከቶባቸውም ወደማይቀረው በመሸኘት ወጥመዱን ሰብሮም መውጣት መቻሉ ነው የተነገረው። ከአማራ ክልል መረጃዎች የሰወጣ የህወሀትና የብልጽግና ፍጥጫ እንደቀጠለ ነው። አብይ አህመድ ከትግራይ ጋር ወደ ጦርነት ለመግባት ምክንያት እየፈለጉ መሆኑን ህወሀት ገለጸ። በቀጣይ ግንቦት 5 2017 በብልጽግና የሚመራው ምርጫ ቦርድ የህወሓትን ህጋዊ ሰውነት እሰር ዛሉ ማለቱም ይታወሳል። ይህንን የምርጫ ቦርድ መግለጫም ተከትሎም ከራሱ ከህዋሃት አፈንግጦ የወጡም አንጃዎችና የብልጽግና አክቲቪስቶች ህወሀት የሚባል ፓርቲ ከቀጣይ ግንቦት አምስት በኋላ የለም እያሉም ይገኛሉ። በዚህም እና አቶ ጌታቸው ረዳ ህወሀትን የሚተካ ሌላ ፓርቲ ለማቋቋም ደፋ ቀናም እያሉ መሆናቸውን በሚዲያም አሳውቀዋል። አብይ አህመድ ደግሞ ከወራት በፊት ከትግራይ ተወላጆች ጋር በአ አዲስ አበባን ባደረጉት ስብሰባ ህወሀት በምርጫ ቦርድ እውቅና ካልተሰጠው ወደ ጦርነት እንገባለን ማለታቸውም ይታወሳል። ይህንን አስመልክቶ ዛራ ከተባለ ሚዲያ ጋር ቆይታ ያደረጉት የህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋም የአብይ አስተዳደር በሆነው ባልሆነው ወደ ጦርነት ለመግባት ይፈልጋል ሲሉም ተናግረዋል። ብልጽግና ፍላጎቱም ጦርነት ከሆነ ህወሀትን እንደ አዲስ የመዘገበበትን ወረቀት ብንቀበል እንኳን ጦርነቱ አይቀርምም ሲሉ ም ተናግረዋል። በሌላ በኩል የዛሬ አንድ ወር ገደማ ትግራይን እንዲያስተዳድሩ ሹመት የተሰጣቸው ታደሰ ወረደም ደብዳቤ እንዳልተሰጣቸው ተገልጿል። አብይ ጌታቸው ረዳንና ታደሰ ወረደን ለታይታ ስልጣን አረካከብኩ ካሉ በኋላ ለአዲስ ተሿሚው ታደሰ ወረደም ምንም አይነት የሹመት ደብዳቤም እንዳልሰጡ ታውቋል። የጀኔራሉ ደብዳቤም እስካሁን ያልተጻፈውም ተዘናግቶ ነው ወይንስ ሴራ ታስቦ የሚለው እንዳልተረጋገጠም ተዘግቧል። ወረደ ከጌታቸው ረዳ በተለየ መልኩም ከአብይ ይልቅ ለህዋት ፍላጎቶች እየሰሩ መሆናቸውን የአንድ ወር የስልጣን ቆይታቸውም ይናገራል። በመጨረሻ በእስራኤል የተነሳው ሰደድ እሳት ከሰዓት ቆይታ በኋላ በቁጥጥር ስሩ አለ። ከሰዓት በላይ በሰሜን እስራኤል ሲነድ የነበረው ሰደድ እሳት በመጨረሻም በቁጥጥር ስር ውሏል። የእስራኤል የእሳት አደጋ ባለስልጣናት እንዳስታወቁት ከ20 ኪሎ ሜትር በላይ የተከሰተው ይህንን ሰደድ እሳት ለማት የማጥፋት ከፍተኛ ዘመቻ ተካሂዷል። በዚህም የማጥፋት ዘመቻ ላይ የእስራኤል የእሳት አደጋ ሰራተኞች ብቻ ሳይሆኑም ከበርካታ የአውሮፓ ሀገራት የተወጣጡም የእሳት አደጋ ሰራተኞች ተሳትፈዋል ተብሏል። በተለይም ከጣሊያን፣ ክሮሽያም ስፔን፣ ፈረንሳይም እንዲሁም ዩክሬንና ሮማንያም የተወጣጡ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ባደረጉት ትብብር ከፍተኛ ሚናም ተጫውተዋል። ይህ ሰደድ እሳት ምን ያክል ጉዳት እንዳደረሰም እስካሁን በግልጽ ባይታወቅም እሳቱን ለመቆጣጠር የተደረገው ፈጣን ምላሽና አለም አቀፍ ትብብር ሊመሰገን የሚገባው ነው። ባለስልጣናቱን በቀጣይ ስለደረሰው ጉዳት ዝርዝር መረጃ እንደሚሰጡም ይጠበቃል። አድማጮች ለሰቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር አሰማን።